እሺ ሰላም፣ እንዴት ናቸው? አንድ መልእክት ለማስተላለፍ ነው። አሁን ላይ ቤተክርስቲያን በዓለም መድረክ ያለችበት ሁኔታ በራእይ ዮሐንስ አንጻር ሲገለጽ ምን ይመስላል? የሚለውን አንድ ጥቅስ አንስቶ ለመነጋገር ነው። ከዚህ በፊት ራእይ ዮሐንስ ላይ አንዳንድ ነገሮቹን እንደሚጽፍ እንደሚያጋራ ሰው ወይም በዚህ የሆነ ፔጅ ላይ እንደምታዩት እዛ ላይ ሲጻፍ እንደነበረው ማለት ነው። ከዚህ ጉዳይ ጋር በጣም ቅርበት ያለው በአባቶቻችን መጽሐፍ ትርጓሜም በኛም በውጮችም አጠቃላይ የቤተ ክርስቲያን አምዶች ተብሎ በሚጠቀሱ አባቶች በነሱ ትርጓሜም እነዚህ ከቤተ ክርስቲያን ጋር የተገናኙ በራእየ ዮሐንስ ጥቅሶች በተለይ ምዕራፍ ስድስት ቁጥር አስራ ሶስት ላይ በደንብ አድርጎ ይገልጸዋል። አንድ በሚስጥር ከዚህ ከቤተ ክርስቲያን አባቶች ውድቀት ጋር የሚገናኝ አንድ ጥቅስ አለ። በጣም ሚስጥራዊ ጥቅስ። ይህም ምንድን ነው? ጥቅሱን ባነበ ምዕራፍ ስድስት ቁጥር አስራ ሶስት ራእይ ማለት ነው። በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትል የሰማይ ከዋክብት ወደ ምድር ወደቁ ይላል። ይህንን ትርጓሜ የሰማይ ከዋክብት የሚሉት የሚባሉት ምንድን ናቸው የሚለውን ትርጓሜውን እዛው መጽሐፍ ቅዱስ ታገኙታላችሁ። የቤተ ክርስቲያን አባቶች ናቸው፣ ጳጳሳት ናቸው። ቤተ ክርስቲያንን ከፊት ሆነው የሚመሩ የቤተ ክርስቲያን መላእክት የሚባሉት ናቸው፣ አለቆች የሚባሉት ናቸው። ይህንን በየራእይ መግቢያው ላይ ራሱ ጌታ ለዮሐንስ ያብራራለት ታገኙ እነዚህ በእጅ ያያቸው ሰባቱ ከዋክብት የቤተክርስቲያን ሰባቱ መላእክት ናቸው ብሎ ያብራራለታል። እና እዚህ ጋር ግን ሰባተኛው ስድስተኛው ማህተም በተፈታ ጊዜ ነው ይህንን ነገር የሚናገረው። ማህተሙ እየተፈታ በመሄድ ጊዜ ስድስተኛው ማህተም ሲፈታ ከከዋክብት መርገፍ በፊት አንድ ኩነት ይታያል። ይሄ ኩነት የፀሐይ መጨለም የጨረቃ ደም መምሰል ነው። ፀሐይ እንደማቅጠጉር ይጨልማል ይላል እና አባቶቻችን በሁለት አይነት መልኩ ይተረጉሙታል። ፀሐይ የሚለውን በሁለት አይነት ትርጓሜ ግን እዚህ ጋር ለዚህኛው በጣም የሚቀርበውን ትርጓሜ እናያለን ማለት ነው። የመጀመሪያው ትርጓሜ ምንድን ነው? እንግዲህ ከዋክብት የቤተ ክርስቲያን አለቆች ከሆኑ ፀሐይ የሚሆነው ማን እንደሆነ መቼም ይታወቃል? ፀሐይ የሚሆነው እነዚህን አለቆች የሾመ የራሱን ክብር ያለበሳቸው ምክንያቱም ፀሐይ ብርሃን እንዳላት ከዋክብት ብርሃን እንዲኖራቸው በጨለማ እንዲያበሩ ያሰለጠናቸው ስልጣኑ የሰጣቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ክርስቶስ ከራሱ ከባህሪ ስልጣኑ ከዛ ከራሱ ባህርያዊ ብርሃን ከፍሎ የሰጣቸው እንዲያበሩ ነበር፣ በጨለማው ዓለም እንዲያበሩ። ነገር ግን ይላል ነፋስ ቃሪያ በብርቱ ነፋስ ተናውጣ ፍሬዋን እንደምትጥል ይላል። በጣም የሚገርም እንትን ነው አገላለጽ ነው፣ በጣም ደስ የሚል አገላለጽ። እንግዲህ ይሄ ነፋስ የተባለው ክፉ መንፈስ ነው። ይሄ የጨለማው ሰራዊት የጨለማው ኃይል፣ ነፋስ በመንፈስ ይወከላል ብዙ ጊዜ እና ይህ የክፉ መንፈስ ሲነፍስ ክፉ አይዲዮሎጂ አለምን ሲያናውጣት፣ ክፋት አስተሳሰብ አለምን ሲሞላው የክህደት አስተምህሮ ጎርፍ ምድርን ሲያጥለቀልቃት፣ አሁን እንዳውሎ እንደ ወጀብ ሲንጣት፣ የክህደት አስተምሮ አምላክ የለሽነት፣ ዳርዊኒዝም፣ ሌኒኒዝም፣ ማርክሲዝም እነዚህ ሁሉ አይዲዮሎጂዎች፣ ክፉ ሀሳቦች ነፍስን እንደ ቃሪያ ሲያናውጧት፣ ምክንያቱም ነፍስ ምግቧ፣ ጽናቷ እውነተኛ የእግዚአብሔር ቃል እውነተኛ ቃል ስለሆነ እውነተኛ አስተምሮ፣ እውነተኛ አይዲዮሎጂ እውነተኛ አመክንዮ ፅንሰ ጽንሰ ሐሳብ የሚባለው ነው። የነፍስ ትክክለኛ ምግቧ መሰረቷ፣ መታነጫዋ ትክክለኛ አስተምሮ፣ ትክክለኛ አመክንዮ፣ ትክክለኛ ሎጂክ፣ ትክክለኛ አይዲዮሎጂ ከወንጌል በላይ ደግሞ የለም። ስለዚህ አለትነት፣ እንደ አለት ምትንታነጽበት ነፍስ ወንጌል ነው የሚባለው ለዛ ነው በቃሌ የተመሰረተ ቃሉ ላይ በቃሉ የሚኖር በአለት ላይ እንደተመሰረተ ነው እንደሚባለው ማለት ነው። ስለዚህ እነዚህ ሰዎች በዚህ ክፉ ሐሳብ በዲያብሎስ ወጥመድ ሰማይ ከሆነ ሰማያዊ ክብራቸው ልክ ወርደው ወደ ምድር ወደቁ ይላል። ወደ ምድራዊ ሐሳብ ወደ ምድራዊ አስተሳሰብ ስጋዊ ደማዊ ወደሚያስበው በስጋና በደም ወደሚታሰብ የሰይጣን የስጋና የደም ሐሳብ ከመለኮታዊ ከሰማያዊ ሐሳብ ወደ ስጋዊ ደማዊ ሐሳብ ወደ ምድራዊ ሐሳብ ወደቁ ማለት ነው። በዚህ ፅንሰ ሀሳብ ዓለም ላይ ያሉ ቤተክርስቲያኖች አሁን በጣም እጅግ ወደ መጥፋት ደረጃ የደረሱበት ነው እና ፀሐይ ከዛ በፊት እነዚህ ሰዎች ከመውደቃቸው በፊት ፀሐይ ጨለመ ነው የሚለው ክርስቶስ እውነተኛው ክርስቶስ ይሸፈናል፣ እንደ ማቅጠጉር ይጠቁራል ማለትን ማለት ነው። ክፉ ሰይጣን እየሸፈነ እየሸፈነ መጥፎን አስተምሮ እያስገባ እያስገባ እየሸፈነ እየሸፈነ ይመጣል ማለት ነው። መጨረሻ ላይ ክርስቶስ የሚያበራው ክርስቶስ ከጨለማ ከዋክብት ብርሃናቸውን መቼም አያገኙም መውደቃቸው ይታወቃል ማለት ነው። ወይም ደግሞ ጨለማ መሆናቸው ይታወቃል። ኮከብ ከራሱ ብርሃን የለውም። በዚህ ምሳሌነት ነው የሚገልጸው እና አሁን በቤተ ክርስቲያን እነዛ የቤተ ክርስቲያን አለቃ ተብለው ኮከብ ሆነው የተሰየሙ ሰዎች በእኛም ቤተክርስቲያን አለም ላይ ባሉ ቤተክርስቲያኖች በሙሉ ከሰማያዊ ብርሃንነታቸው ወደ ምድር ምድራዊነት እየወረዱ ያሉበት ሁኔታ ስለሆነ ይሄ ደግሞ ቀድሞ በራእይ የተገለጸ ስለሆነ የተነገረ ስለሆነ ክርስቲያኖች መደንገጥ አያስፈልግም። ግን እኔ ማን ነኝ? እኔ ወዴት ነው እየት ያለሁት? የት ላይ ነው የቆምኩት? ብለን ራሳችን መመርመር ነው እንጂ የተመረጡትን እስኪያስቅ ድረስ የሚል ቃልም ስላለ ከዚ ይበለጠ ደግሞ ማለት ይህም ይመሳሰላል፣ በሚስጥር ይመሳሰላል። የተመረጡትን ማለት ኮከብ ብርሃን የነበሩትን ጨለማ ያደርጋቸዋል ማለት የራሱን ጨለማ እያጋባ ከብርሃንነታቸው ይሽራቸዋል ማለት ነው። እና ይህ ጥቅስ በጣም በሚገር ሁኔታ የዘመኑን ሁኔታ ስለሚገልጽ፣ ከሰማያዊ ዙፋን ላይ የነበሩ ሰዎች ወደ ምድራዊ ዙፋን፣ ከነፍስ ልዕልና የነበሩ ሰዎች ወደ የስጋን ነገሮች ወደ ማማተር፣ ወደ ሹመቱ፣ ወደ ስልጣኑ ወደ ገንዘብ ማምለኩ ቢገቡ መደናገጥ አያስፈልግም። ገና ከዚህ የባሰ ይመጣል ብሎ ተዘጋጅቶ መጠበቅ ያስፈልጋል እና እቺንን የመጽሐፍ ቅዱስ እንደ ራእይ ዮሐንስ በራእይ ዮሐንስ የተገለጸውን ይህንን ሚስጥራዊ አረዳድ መያዝ ያስፈልጋል። ከዚህ በኋላ ለሀሳዊ መሲሁ ራሱ ግብዓት የሚሆኑ ሰዎች ዛሬ ለቤተመንግስት ላለው ሰው እውቅና እንደሚሰጡ እንደሚያሸረግዱ ሁሉም ነገ ሀሳዊ መሲህም ሲመጣ ለሱ የሚያሸረግዱ እሱ ትክክል ነው ብለው ከሱ ጎን የሚሰለፉ በጳጳሳት ደረጃ፣ በካህናት ደረጃ፣ በምዕመናን ደረጃ ነገስታት። ለዛ ነው ረ አሁን እየሰሩ ያሉት። ያንንም በቤተክርስቲያን ደረጃ አዋጅ አውጆ ያንን የሚያደርግ ሊኖር ይችላል። በቤተ ክርስቲያን ደረጃ ወይ ካቶሊክ፣ በቤተ ክርስቲያን ደረጃ ስል ያው እነዚህ ብዙ ጊዜ ሐዋርያዊ መሰረት አለን የሚሉት ጥምቀት፣ ቁርባን እና ሶስቱ የሚባሉት እነዚህ ለሐዋርያዊነት መሰረት ናቸው የሚባሉት ክህነት፣ እነዚህ አለን ብለው የሚያስቡ ሰዎች ያው ቤተክርስቲያን ተብሎ ስለሚጠሩ የራሳቸውን ግድፈት እና አንት ሊኖራቸውም ካቶሊኮች አሁን የሚሄዱበት ያለው ሁኔታ አለ። ለምሳሌ እና ሱሱ ሐሳዊ መሲሕን በይፋ ለማንገስ የሚሄዱበት አካሄድ ስለው ሰው አካሄዱ በሙሉ ስጋዊ ከሆነ መዳረሻው ሐሳዊ መሲሕ ነው። በስጋ የሚያስብ ከሆነ የመንፈስ ዕልና ከሌለው በመንፈስ የሚያስብ ከሆነ ማለት ነው። በመንፈስ የሚያስብ ማለት በእግዚአብሔር ሕግ ማሰብ፣ በእግዚአብሔር ሕግ መኖር እንደማለት ነው። ሌላ ትርጉም የለው ከዚህ የወጣ ሁሉ የሐሳዊ መሲሕ ግባት ነውና፣ እኛም ቤት ውስጥ እዛ ማዶም ካሉት ሰዎች ሁሉ በጳጳስነት ኮፍያ ማሊያ ለሐሳዊ መሲሕ የሚሰሩ እንዳሉ ይህን ማሰብ ያስፈልጋል። ይሄ ደግሞ በራእይ ዮሐንስ ቅድም እንዳልኳችሁ የተገለጸም ስለሆነ ከሰማያዊ ክብር የወደቁ ቀድመው ወድቀው በመውደቃቸው የሚሰሩ ይኖራሉ። እንደገና ደግሞ የተመረጡትን ሁሉ በማሳሳት ደግሞ ነገረ እግዚአብሔርን ጠንቅቆ ባለማወቅ ነገረ ቤተክርስቲያን የእግዚአብሔር የሆነ ነገር ጠንቅቆ ባለመረዳት ከቀንነት ማለት ነው። በዚህ በዚህ ምክንያት ወደ ምድራዊነት የሚወርዱ የቤተክርስቲያን አለቆች ስላሉ እነዚህን ሀሳቢ ማድረግ ያስፈልጋል ለማለት ነው። መልእክቱ ስላዳምጣችሁ አዳምጣችሁን አመሰግናለሁ ጥቅም ካገኛችሁበት እንዴት መልእክቶቹን ለማጋራት እኔንም ተደራሽ ብዙ ሰው ጋር ተደራሽ እንዲሆን ስለሚያነሳሳኝ ብታጋሩት መልካም ነው። ላለው አመሰግናለሁ።